ኩል የምትኳሉ እህቶች እኔም አለሁበት፣ ምክንያቱም ያለፍኩበት ስለሆነ እኔም እኳል ነበረ። በእርግጥ እንዲያምርብን ነው አይደለም የምንኳለው፣ ግን አይደለም። እናቶቻችንም ቢሆኑ በልጅነታችንም የሚኩሉን ለምንድን ነው ስንላቸው፣ ለአይን ጥራት ነው ይሉናል። ግን ደግሞ አውቀው ነው አይደለም፣ አውቀው ነው ማለት እነሱ እያዋረሱን ነው፣ እኛ አይገባንም እንጂ እንደዛ ነው። ኩል ግን ማለት በአጠቃላይ ኩል ብቻ ሳይሆን ሜካፕ የተባሉ ነገሮች ይሄ አይላሽ ምናምን እግዚአብሔር ይመስገን። እኔ በእርግጥ ብዙ ሜካፖች ብጠቀምም ይሄ አይላሽ ምናምን አልወድም እና በጣም ነው የሚቀፈኝ ጥፍርና አይላሽ አላደረግኩም ሌሎችን ብጠቀምም እና የምትጠቀሙ ሴቶች ውበታችን ይሄኛው ማንነታችን ነው። ምክንያቱም እኔ አሁን እንደው ፎቶ ባሳያችሁ ደስ ይለኝ ነበረ። ሌላ ጊዜ ያሳያችኋለሁኝ። ምክንያቱም አሁን ሳየው በጣም ነው የምስቀው ራሴን ሳየው ፎቶ እኔ በፊቱንና ያሁኑንና ኮንፊደንስ ያለኝ ግን አሁን ላይ ነው። ምክንያቱም ሙሉ ሰው ነኝ። አሁን ምክንያቱም ያን ኮ ወይኔ ጸጉር የወለቀ ሜካፕ የጠፋ ተበላሸ ምናምን በጣም ሰቀቀን ወይኔ፣ በተለይ ዝናብ ሲዘንብማ ምክንያቱም የገጠማችሁ ሴቶች ታቁታላችሁ እ እና ኮንፊደንስ አይሰማችሁ ሜካፕ ስትጠቀሙ እና የምትጠቀሙ በአጠቃላይ ኩል ላይ ነው ያተኮር ነው። በእርግጥ ዛሬ ግን ሁሉንም ነው በአጠቃላይ እንዲትተው እየነገርኳቸው ያለሁት እና ታው ተው ይው ጥፍርም የለብኝም እንደምታዩት፣ እና እኔ ማለት ኮንፊደንሴን በጣም ነው ወደ አሁን ላይ ገጠመኙ ሳቀርብ ፍርሃት ምናምን ካሜራ ስለምፈራ ነው፣ እሺ እንጂ ኮንፊደንስ ከካሜራ ጀርባ አለኝ። እሺ ይህንን ነው ልላቸው ምፈልገው። እናም አትኳሉ፣ አትጠቀሙ። አንድ ቀን እስኪ ሳትጠቀሙ ውጡ፣ ውጪ ማለት ነው ከዛ የሚሰማችሁን ስሜት ምናልባትም አንድ ቀን ወታችሁ ኮሜንት ልታደርጉልኝ ትችላላችሁ። ዛሬ እኮ ወጣን እንደዚህ ምናምን ልትሉ ትችላላችሁ። እና ኮሜንት ላይ ያው ጠብቃለሁ አስተያየታችሁን ለውበት ነው ወይስ ለምድ ነው የምንጠቀመው የሚለውን እና ኩል ከፈለግን መንፈሳዊ ኩል መጽሐፍ ቅዱስ ላይ ራእይ ዮሐንስ ላይ ያው ቁጥሩን ባላስታውስም አለ መንፈሳዊ ኩል ከፈለጋችሁ እኔ እሰጣችኋለሁ ነጩንም ልብስ እንድታዩበት እሰጣችኋለሁ ብሎናል ና ጌታችን። ያ ማለት መንፈሳዊ ኩል ቅባ ቅዱስ አለ። ቅባ ቅዱስ ተቀብታችሁ መውጣት እኮ ነው። ምንም ይሄ ስማቸውን አላቃቸውም፣ አሁን ጠፍተውብኛል፣ ረስቻቸዋለሁ። እሱን ግዴታ መቀባት አይጠበቅብንም። ና ቅባ ቅዱስ ተቀብታችሁ ውጡ። እኔ አሁን ቅባ ቅዱስ ነው ተቀብች የማወጣው። እሺ፣ አሁንም ያው ስለ እንትን ስለጠፋ ነው እንጂ ተቀብቻለሁ። ቅባ ቅዱስ ና፣ ቅባ ቅዱስ ተቀብታችሁ ውጡ፣ ጸበልም ተጠመቁ። ህይወታችሁን ቀይሩ። ብዙ ሴቶች ተቀይራችሁ ማየት ፈልጋለሁ። መምህርዬንም ደስተኛ ማድረግ ፈልጋለሁ። ደስ እንድለው ፈልጋለን። በዚህ አጋጣሚ ኩልም ሜካፕም ያቆምኩት መጽሐፈ ሄኖክ ምራፍ ሁለትን አንብቤ ነው። እናንተም አንብቡት ገብታችሁ ምክንያቱም አዛዝኤል ለሴት ልጅ ቅንድብ መቀንደብን፣ ኩል መኳልን እና ደግሞ እንሾሽላ መሞቅ እግራችን ላይ አልቦ እና ደግሞ የተለያዩ ጌጣጌጦችን እንድንጠቀም ያደረገን እሱ ነው። ለወንዶች ደግሞ እና ይሄ የረሳሁት የጃምባር የጃምባር እሱ እና ደግሞ ለወንዶች ጦር መሟዘዝ፣ ሰይፍ መሟዘዝ፣ መገዳደል በአጠቃላይ ጦርነትን ያመጣው እሱ ነው እና አዛዜል የሚባለው መላክ ነው ያስተማረን። እና በእርግጥ ባለማወቃችን ነው እስከዛሬ። አሁን ግን አውቀናል። እንድናውቀ ደግሞም፣ ይሄው እንደነ መምህር ያሉ መምህራኖችን ሰጥቶናል። እናም ይሄ አዛዝኤል የሚባለው መላክ እውነት ለመናገር በጣም ነው ያናደደኝ እኔንም። ማለት የወደቀ ነው የተጣለ ነው። መላክ ማለት ያው በጣም የተከበረ ስም ነው። ምክንያቱም እነ መልአኩ ቅዱስ ሚካኤል፣ እነ ቅዱስ ገብርኤል፣ ሰባቱ ሊቃነ መላይክት፣ ዘጠና ዘጠኙ መላይክት ብዙ መላይክት ማለት የከበረ ስም ነው። ግን ደግሞ እሱ መልአክ የሚለውን ይሁን እራሱም በራሱ ጥሎታል። አዛዚኤል ማለት ነው። እውነትን ለመናገር እያነበብኩት መጽሐፍ ቅዱሱን በጣም ነው የተናደድኩት። ወይ ባገኘው ሰው ቢሆን ኖሮ ባገኘውና ብበቀለውል ነበረ፣ ግን ማግኘት አልችልም። በላክ ስለሆነ ስለተጣለም ደግሞ ሲኦል ውስጥ ነው ያለውና እላቸዋለሁ፣ እህቶቼ አቁም። ግድ የላችሁም አንብቡት። ደግሞ መጽሐፈ ሄኖክ ምዕራፍ ሁለትን አንብቡት በደንብ።